ስሜ መሰረት ይባላል። ጌታ በዚህ ቤት ያደረገልኝ ባለቤቴ ላስት የር ስኮላርሽፕ ደርሶት የለም አሜሪካን ያለው እና ሐኪም ነው እሱም እኔም ሐኪሞች ነን እና እዛ ሄዶ ፈተና፣ ትልልቁን ፈተና አለፈ በአንድ ዓመት ውስጥ አይታለፍም፣ እና ያው ቃል ስለነበረው አለፈ እና ኦኩፔሽናል ወርክ ፈተና የምትባል ነበር። በጣም ቀላል ነው፣ ማንም ያልፈዋል። እና ተፈትኖ ወደቀ። ከዛ ሁለተኛም ሲፈተ እንደዚህ ወደቀ እና ደውሎ የባዕል ማክስ ደውሎ ማሪ እግዚአብሔር አልተናገረንም መሰለኝ፣ እስቲ ጸልይ አለኝ። ከዛ ኔክስት ዴይ እዚህ መጣው እዚህ መጣውኝ ና እዚ ጋ ነቢይ ይናገራል ና የትንቢት ቃል የመውረስ አመት የሚል እንትን አለ ባነር አለና አምናችሁ ውሰዱ እያልክ ነበር ና እዛ አምኜ ወሰድኩኝና፣ አሜን ብዬ ወሰድኩ። የመውረስ ዓመት ነው። ከዛ ገብቼ ነገርኩት፣ ቤቢ ከዚህ በኋላ አትፈተንም፣ እሱም ፈተና አምነክ አሜን ብለህ ውሰድ እና የመውረስ ዓመትህ ነው ብዬ ነገርኩት። ከዛ ሻልና ኔክስት ዴይ ፈተናው ወጣ። ሲወጣ የዛን ቀን የወደድኩትንም አሳርማለሁ እንደዛ ካለ አሳርምና እንዳልወደድኩኝ እነግርሻለሁ። የወደቀውን ድጋሚ ቼክ ሊያስደርግ

ከዛ ያው ከዚህ አሜሪካ ሲኬድ በጣም ትንሽ ለሐኪሞች ይከብዳል ና ፈተና አለው እና ፈተናውን ካለፈ ማቺንግ አፕላይ ያደርጋል። ማቺንግ ማለት ሆስፒታል የሚገባበት ማለት ነው። እና ሶ ሆስፒታል የሚገባበትን ያው በኮኔክሽን ወይ ሰው ጎበዝ ሐኪም ነው ምናምን ማለት ይጠበቅበታል ና እና ደግሞ ብዙ ሆስፒታል አፕላይ ማድረግ አለበት። ሆስፒታል ብዙ አፕላይ ለማድረግ ብዙ ብር ይጠይቃል። እና እሱ ደግሞ አልነበረውም እና ትንሽ ሆስፒታል ነው አፕላይ ያደረገው እና ደወለና አሁንም ሄደች ጸልይ ብዙ ቦታ አፕላይ አላደረግኩም ብርም የለኝም ሰዎች ኦልሞስት ሁለት መቶ ሆስፒታል ምናምን ነው አፕላይ የሚያደርጉት እሱ ግን አስር ሆስፒታል ነው አፕላይ ያደረገው እና ወይ የምታውቂው ሰው ካለ ደዋዊ እንዲነግሩልኝ እንዲናግሩልኝ ጥሩ አኪም ነው እንዲሉልኝ አለኝ ከዛ እኔ ደግሞ የማውቀው ሰው የለም አሜሪካ ውስጥ ከዚህ ደውዬ እዛ የማናግረው እና እዛ በቃ በልቤ ያመንኩና እግዚአብሔር ሰው ይሆነናል ይመሰክርልህ ላልኩትና መጣው። እዚ ከዛ አንተ እዚህ ለሆነ ማንም ሄዶበት በማያውቅ መንገድ ትሄዳላትለት ሳላካቲና ድገሉስ ማንም ሄዶበት በማያውቅ መንገድ ትሄዳላቸው እና እዛ ጋ ሆኜ ነበረ። አሜን ብ በቃ በልቤ እሱ ነው የመጣው። ከዛ የሄድኩኝና ነገርኩት። በቃ አሁን ይጠሩሃል ትነግረኛለ፣ ሄጄ ይመሰክራለሁ አልኩት። ከዛ ኔክስት ዴይ ደወልና ማሬ ለኢንተርቪው ጠርተውኛል። እግዚአብሔር እናመስገኝልኛል። እና እንደዛ ነው። አሁን ደግሞ ይገባል በቃ አምኛለሁ። በቃ አለቀ አለቀ። አንቺም ቻው አሜሪካ። ይሁን አለ ሆነ ተ ሩሀማ በቀለ እባላለሁ። የመጣሁት ከጅማ ነው። እግዚአብሔር በዚህ ቦታ ድንቅ ነገር አድርጎልኛል። አጋጣሚ ደግሞ የወጃ የወጃ ጊዜ ነው የምደርሰው። እዚህ ስመጣ የውሃው ጊዜ ሲጸለይ ነበርኩኝ። ከዛን በመሀል ሰበር ገብቶ ፕሮፌት በስፕሬ ውጭ ሀገር ሄዶ የውሃ ታምር ሰርቷል ሲል ወይ ብቻዬን አልጠጣም በቡርሳ ይዤ እሄዳለሁ አልኩና ይዤ እሄድኩኝ። ከዛን ሮብለት ማለት ሰኞ ነው ወደ ጅማ ሄድኩ። አርብ እዚህ ተገልግዬ ማለት ነው ሮብለት ሐኪም ቤት ሄዳ እናቴ ሙሉ ኤክስሬ ቢታይ ምንም በሽታ የለም፣ ግን በቃ እብቅታለች በቃ የሆነ ድርቅቅ ጠርሷ ሁሉ ቀይ የሆኖ ነበረ። እስከዛ ሰዓት ድረስ አላስታወስኩትም። ተዛለኛ ውሃው እኮ ይዤ እመጥቻለሁ ጸሎት ውሃ አልኩኝ እና በግድ አፏን ፈልቅ ቀን ጠብ ስናደርግ ሁሉም ከላይም ከታችም ሁሉም ነገር ነው እያደረጋት ያለ በቃ መቋቋም የማንችለው ነገር ሐኪምም ግራ ገብቶት ከዛ ቀጥ ብላ ቆመች። እግዚአብሔር ክብሩን ይሰጥ። ከለሯ ተመለሰ። ሰው ሊሞት ሲለካ ከለሩ ይለወጣል። ይዛን ነው ያየሁት። ልክ ውሃውን ስጨምር አይኗ አይኗና ከለሯ ተመለሰ። ምንም ሐኪም ቤት ሳትሄድ ሌላ መድኃኒት ሳትወስድ ድና ቀረች። ክብር ለኢየሱስ ይሁን፣ አሜን። ከዛን ደግሞ የትንሣኤ እዚህ ጋር ነበረ አጋጣሚ አበሻቀሚ ሲጄኔ የመጣሁት ሌላ ፕሮግራም

ቤቱን ልቀቁ ተብሏል። እኔ የሰማሁት ይሄንን አይደለም ብዬ ኮራ ብዬ ከዚህ ማክሰኞ ዕለት ተነስቼ ሄድኩኝ። ስድስት ሰዓቱ ነው የገባሁት። ተለጠፈ መተውም አያዩትም በዛው ይቀራሉ አልኩ። አንድ በል እንግዲህ ሲጀመር ከዛን ያንን ትተው ደግሞ ከእንደገና አሁን ለካ እኔ አባል ሆኜ የፈረምኩት እዳ አርባ ዘጠኝ ሺ ብር አለ። እኔ ያላውቀውም መፈረም ለካ ባለ እዳ ነው። መጡ ሊወርሱ ያጨናነቁኝ በቃ መሆነውን ነገር አጣሁኝ። ትዝ አለኝ ቃ ይሁዳችሁ ይፍጠኑ የእናንተ ነገር ሊጠናቀቅ ክብር ሊያገኝ ነው ብለዋል፣ ብዬ ወዲያው ይሄን ቃል ወደ አይምሮዬ ሳመጣ፣ በያው በእግዚአብሔር ፊት ነው የምናገረው። እንዴት እንደተከፈለ ሳላቅ ብሩ ተከፍሎ ለጌታ። መቼም ሲነገር አጭር ናት አይደለም። ቃሉንም ባስታውስ እኮ ስናወጥ ነበረ ልጆቼ ልዤ ጌታ አንተ ብዬ እያልኩኝ ስናወጥ ነበር፣ ክብሩን ጠቅልሎ ይውሰድ። ለካ ከእዳ ነጻ እንደሆነ ነው፣ እንዲጠናቀቅ ነገሮች ተጠናቃቀው ወደ ክብሬ እንድሻገር ነው። ጌታ ይሄን አድርጎልኛል። ተባረክልኝ። ክብር ለእግዚአብሔር ይሁን። ገና ትባላለሁ። የመጣሁት ከጀሙ ነው። እኔ የሆነልኝ ነገር እግዚአብሔር መልካም ነው፣ ትልቅ ነው። የዛሬ ሳምንት መጥቼ እዚህ ቃል እየተካፈለ እኔ እድሜ ማለት የተበላ ዘመኔ ሁሉ ተመልሷል። እግዚአብሔር የተመሰገነ ይሁን። ጆሬ ከልጅነቴ ጀምሮ ጆሬ አይሰማም አይሰማም። በብዙ ነገር ጆሬ በብዙ ነገር ብዙ ነገራይን አሳጥቶኛል። እና እህቴ ማለች ታናሽ እህቴም እሷም እንደ እኔ ከልጅነት ጀምሮ ጆሮችን አይሰማም። ቤተሰባችን የቶ በቃ እህቴና እኔ ማለት ነው። ተከታታይ ነን፣ አንድ ነን መንታ እያለ የሚመስለው እና እኔ ጆሬን ሁሌ በትዳሬም ተጽዕኖ አለ፣ በሰፈሬም ተጽዕኖ አለ፣ በማህበራዊ ነገሬ ተጽዕኖ አለ። እና ብዙ ጊዜ እግዚአብሔር ያው እግዚአብሔር ድምፁ ሰምቼ እግዚአብሔር አንስቶኛል፣ ግን የዛሬ ሳምንት መጥቼ እዚህ ጋር ቃሉ ሲካፈል የነበረው የአይነ ስውር ሰውዬ ምጽዋት ሲለምን የነበረ ሰውዬ አይኑ በራለት እና ቃሉ እዚህ ጋር ነገራችሁ ተከፈተ የተዘጋ ነገራችሁ ተከፈተ ሲል የኔ ጆሮ ከመጠን በላይ ነው ይጮኸው። በጣም ጮኸ። ኢየሱስ እኔ የመጣሁት በጆሬ ጉዳይ እርሜን ስለጨረስኩኝ አዳምጨው ማለት ቦታም ሰጥቼው አላውቅም። እግዚአብሔር ግን ባላሰብከው ነገር ይመጣልና እግዚአብሔር መልካም ነገር አድርጎልኛል። እዚህ ጆሬ በጣም ከመጠን በላይ ሲጮህ በቃ ያለሁበት ሌላ ቦታ እኔ መሰለኝ በጣም ሰማ በጣም ጮሆ ከመጠን በላይ እግዚአብሔር አዋቂ ነው እውነቴን ነው የምላችሁ ከእዚያ አለቀስኩ በጣም እየጮሁ ነበር እያለቀስኩ ነበር እዚያ አካባቢ የእዚያን ሰዓት ወጥቼ ሁሉ በቃ እኔ ሳምንት መጥቼ መሰክራለሁ ሳምንት ጌታ ትልቅ ነው እኔን የሰማ ጌታ እናንተን ይስማችሁ አሁን ጆሮዬ በጣም ይሰማል ኢየሱስ ጌታ ነው እሱስ ያድናት። ዘመዶች ወገኖች ያልሰማ ይስማ፣ ዳብሎስ ይስማ። እኔ ጆሮ የማይሰማ ተብዬ ሁሌ በሰፈር ላይ ገነት ገነት አይሷ እኮ ጆሮ አይሰማም ነበር የምባለው። እኔም እህቴም ነው የምንባለው። እነዛ ቤተሰባቸው ጆሯቸው የማይሰማ ሰው ነው የምንባለው። እግዚአብሔር ግን ቀና አለው። እርሜን ሙሉ ሳልሰማ ሰምቻለሁ። የእግዚአብሔርን ድምፅ ሰምቼ የእግዚአብሔርን ድምፅ ሰማሁበት ጆሮዬን ዛቢው ይፍረስ አሜን እግዚአብሔር መልካም ነገር ያደርጋል ኢየሱስ ጌታ ነው ስሜ ሲስተር ሰላም ከበደ ባላለው የመጣውት ከዚሁ ከአዲስ አበባ ነው በቅርብ ጊዜ ነው አዲስ አበባ የመጣውት ሁለት ምስክር ነው ያለኝ ፕሮፌት እዚህ ቸርች ሳልመጣ ገና ከአዋሳ ወደ ሞጆ መጥቼ ነበር ፎቶ የላኩኝ ለዘመድ ማለት ነው እቺ ልጅ አለ ትልቅ ወፍራም እንጀራ ስትበላ አያለው ና እግዚአብሔር ሰፊ የሆነ የስራ በር ሲከፍትላት አያለው። 2015 ነው እንደዚ ያለው ትንቢቱን ያወጣልኝ ና 2016 ሰፊ እግዚአብሔር የስራ ገበታ ሲሰጣት አያለው። እና እቺ ልጅ በልቧ ብዙ ቋጠሯ አለ በውስጧ ያለቀሰች ልጅ ናት፣ እግዚአብሔር አሳርፋት አለው ይላል አለ ከዛን ይዘው መጡና ፎቶን፣ ሰላም እንደዚህ እንደዚህ ተብለሻል። ለ እሺ ብዬ ተቀበልኩኝ። ሞጆ ጤና ጣቢያ ውስጥ ነበር የምሰራ፣ 2016 ጥር ላይ ህልም ነው የሚመስለኝ። እኔ ዝም ብዬ ነበር አዲስ አበባ የመጣሁት የሲስተርን ቤት ለማየት እዛን። የራር ሆስፒታል ትልቅ ሆስፒታል አለ። ዝም ብለን ሄደንና እሷ ተናገረች፣ ሐኪም ናት ምናምን ብላ ኦኬ፣ እሺ ዶክመንቷን ሲሉ አይ ዶክመንት አልያዝኩም። ስልክ ላይ ነበረ። ፕሪንት አድርገ ምናምን አስገባል። ወዲያው እግሬ እንደወጣ ሲስተር ሰላም፣ ለኢንተርቪው አራሳ ላይ ስለምን ጠብቅሽ ነይ አለ። ከዛን አይ እኔ ዱቲም ናይትም ስላለኝ አይመቸኝም ዛሬ ማደር አልኳቸው። ፕሊስ እባክሽ ባክሽ ነይ። እሺ ብዬ አድሬ አራሳ ላይ ሄድኩኝ። እሚገርም ነው እግዚአብሔር ያደረገልኝ ነገር ለካም ማስታወቂያ ወጥቶ ፈተና ተፈትነው ሌሎቹ ነርስ ኢንተርቪው አድርገው መጨረሻ ላይ አስተዳደሯ እስቲ ይቺን ልጅ አለች። ኃላፊውም ማለት ነው እንዴ አልተፈተነችም እኮ ሲል አይ እስቲ ትግባ። ከዛ የት የት ሰርተሻል ምናምን ሲሉኝ፣ ማይነር ኦአር ላይ ሐዋሳ ያኔ ሰርቻለሁ። ምን ምን ላይ ሲለኝ ነገርኩት። በቃ መቼ ነው መግባት የምትፈልጊው አለኝ። አሌሉያ! መቼ ነው መግባት የምፈልጊው ሲለኝ፣ ያው አንድ ወር መስጠት አለብኝ እዛ ያለውበት ቦታ ላይ ከአንድ ወር በኋላ አልኳቸው። ሂጅ በቃ ላስቀምጣሉኝ። እነዛ አስራ አምስት ቀን ስጡኝ እዛ እየደወሉልኝ ነው ምናምን ስላቸው፣ በጣም ነው የሚወዱኝ እዛ የሚያሰሩኝ ሰዎች። እንዴት ሰላም እንዲታረግናለሽ ምናምን ሲሉኝ፣ በቃ ግድ ነው። ኦአር ላይ ነው ደግሞ የገባው ትልቅ ፖዚሽን ነው እንደተናገርከው 2015 ላይ ለአንተ ቃሉን ያወጣህልኝ 2016 ወፍራም እንጀራ እና ሰፊ ነው ያልከው ኦአር ላይ ስክራብ ነርስ ሆኜ የረር ሆስፒታል ላይ ተቀጠርኩ ማለት ነው። ክብር ለኢየሱስ። አሁን ደግሞ ምን ሆነልኝ ባለፈው ነው የመጣሁት። ጠላቶቻችሁ በጣም የሚታገሏችሁ እግዚአብሔር እጅ መንሻ ብለው ስጦታ ብለው ብርና ወርቅ ያመጡላቸዋል እዚህ ከገባ በኋላ ረዥም ዓመት የቆዩ ነርሶች አሉ። እኔ ደግሞ እግዚአብሔር ሞገስ ሆነኝ። በቃ እና አለ የሰው ይቀናል፣ ቻሌንጅ ምናምን አደረጉብኝ በጣም ማለት ነው። ጌታ ሆይ አሳልፈ እውነት ከሰጠኝ እዚህ መድረክ ላይ ቆሜ መሰክራለሁ አልኩኝ። ሰዎቹን ሶስት ሰዎች ናቸው። በቃ መውጫ መግቢያ እንከሳታለን። ምንም ሳላረግ ማለት ነው። በሚገርም ሁኔታ ዘጠኝ ወር ቻሌንጅ ያደረጉኝ ሰዎች አሁን በጣም ወደውኝ ትልቋ ሴትዮ ልጄ ነው የምትለኝ። እነዛ ደግሞ እነዛ ደግሞ ሰላምዬ ምን እናርግልሽ አለች። በተለይ አንዷ ረዥም አመት የቆየች ኃላፊ ናት። ሰላምዬ ምን እናርግልሽ አሉ። እኔ ምንም አልፈልግም ፍቅርሽ ነው የምፈልገው አልኳት። አይ እኔ ለፍቅሬ መግለጫ አለች፣ ነሽ ብዬ ስጦታ መጣች።

ክብር ለጌታ ይሁን። ስሜ ጫልቱ እይሳ ይባላል። የመጣው ከቦሌ አራብሳ ነው፣ ወረዳ አራት። እኔ የሆነልኝ በቲቪ አይቼ ነው። እና ኮንስትራክሽን ላይ ነው የምሰራው። እኔ በቤክራይ ውስጥ እያለን አንድ ልጅና ባለቤት አለኝ። ኮንስትራክሽን ላይ ሰራለሁ። እና ቤክራ መክፈል ሲያቅተኝ፣ ኮንስትራክሽን ላይ ኮንትራክተሩ ግቡና እስከማስረክብ ድረስ እዛ ሁኑ አለ። ከዛ እዛ እየተቀመጥን እያለን ጨረታ ያሸነፉ ደግሞ ውጡ አሉ። ሰኔ 16 ላይ ማለት ነው። ከዛ ማታ ላይ ሰኔ 16 ማታ ላይ ቲቪ እያየው ያንተን ቻይናን እያየው ማለት ነው። ከዛ የሆነች እህት ከዚህ ውስጥ እየዘመራችሁ ያላችሁ እየተመለከ እያለ የሆነች እህት ወረቀትሽ ላይ ወረቀተያሽ አንቺ ማን ወደዚህ ነይና፣ ጸልይልሻለሁ አለው። እሳሲ ይወርድበት አይቻለሁ አልካት እና እሷ ደግሞ እየሮጠች ወደዚህ ወጣች እና እኔም አይቻለሁ፣ እሳሲ ይወርድበታል። ምንድን ነው ያለበት ስትላት በቃ ብዙ ጥያቄ አለብኝ፣ አለች እና በዛ ሰዓት እኔም ጥያቄ ብዙ ነበረ። በቃ እና በጣም ባለቤት ስራ የለው እኔ ደሞዝ ትንሽ ነው፣ እና በዛ ላይ በቃ ሲቃያችን እያየ የምንረበዳ ኑሮ ነው የምንኖረው፣ ስንኖር እራሱ ማለት ነው። ከዛ ያን ዕለት ምን ልትሆኚ ነው? የት ልትገቢ ነው ታዲያ ሲሉ ሰዎቹ መተ ሲጠይቁ ማለት ነው እግዚአብሔር ያዘጋጀልኝ ላይ ገባለሁ የሄኖክ አምላክ ደግሞ ታምሩን ይሰራን ብዬ ከዛ ማታ ላይ ያችን እህት እያየው የእኔም ጥያቄን የጽፌ ነበረ ቲቪ ስራ ያስቀመጥኩት ማለት ነው። ከዛ ያንን ቀዳደርኩና የኔም ነው የኔ ነው በቃ የኔ ነው አልኩና፣ ልጄ አመት ከሶስት ወሩ ነው እሱም ከኔ ጋር እስከ አምስት ሰዓት ስሬ እየሮጠ በቃ እና እንደዛ አይቼ በቃ የእሷን አይቼ ማለት ነው ለሌታኛ ባለቤት ደግሞ ጥበቃ ይሰራል እና እና በቃ ሌሊት ላይ እዚህ መጥቼ ቸርች መጥቼ እዚህ ቁጭ ብዬ እያለው ከባለቤት ጋር ቁጭ ብለን እያለን አንተ ተነስተ አንተ፣ እናንተ እዚህ ሆናችሁ ነው ራሳችሁ የምታውቁት አይደል? እዚህ ውስጥ ሆናችሁ ነው ራሳችሁ የምታውቁት አይደል? ግን ስትወጡ አይቻችኋለሁ እኔ፣ ስትወጡ ነው ስትሄዱ ነው የማያችሁ አልከን። ከዛ አሜን ብዬ እኔ አሜን እላለሁ። ደስታ ከረሜላ ለባለቤት የሰጠኸው እንደተጠቀለለ፣ ደስታ ከረሜላ ማለት ነው። እሱም ከነ ወረቀቱ ከፍሎ ለእኔ ሰጠኝና እኔ ደግሞ ለሕፃን ልጅ አሳልፈ ሰጠው። ከዚህ ስወጣ ደግሞ ልጄን ተሸክሜ እየወጣሁ እያለሁ ልጅ አፉን አልፈታም፣ ግን ምን ይላል? ሉቃስ ምዕራፍ ሰባት ቁጥር አምስት ላይ ያለውን ይናገራል ልጅ ማለት ነው እና ሉቃስ ምዕራፍ ሰባት ቁጥር አምስት ላይ ያለውን ይናገራል። ከዛ ተገርሜ እሺ፣ እና ከዛ ለባለቤት ስናግረው አረ ይሄ ታምር ነው፣ በቃ ታምር ነው። ከዚህ ስንወጣ ነው እንግዲህ በልሜ ነው ታምር ነው ታምር ነው እያልንና ትልቅ ሻማ ፊታችን በርቶ እያለ እሱ ስር ተንበርክከን እግዚአብሔር ስናመሰግን አየው። እና ከዛ በማግስቱ ያንም ቢሮ ሊለቁ ጥበቃ ነው ለቢሮ ጥበቃ ነው መንገዶች የሚሰሩ ማለት ነው ባለቤቴ እና ያንን ቢሮ ልንለቅ ነው ስራ ጨርሰናል አሉ። ከዚህ ደግሞ እኛን ልቀቁ ብለውናል። ጨረታ ይወጣው ማለት ነው። ስለዚህ አሁን እዛኛው ቢሮ ሲለቁ ሰውየውን አያውቅም፣ አከራዩን አያውቅም ሰው ዮቹ እነኚህ ቢሮ የተከራዩትን ነው እንጂ የሚያውቁ ባለቤቴ ማለት ነው። ከዛ ሰውየ ደውሎ ምን ይለዋል፣ ከሰው ላይ ወስዶ ስልኩን እንዳትሄድ አንተ እዛ ሁንልኝ ይለዋል። እዛው ቤቱ ላይ ማለት ነው። ከዛ በቃ በቃ እኔ አርብ ማታ ነው ያየሁት፣ ያን ነገር ማለት ነው ህልሜን። አርብ ማታ ነው ቅዳሜ ጠዋት ላይ እንደዛ ደውሎልን ነገረው። ከዛ እሱን ለቀቁ። እኛን ደግሞ እዛ ባለ አንድ መኝታ ነፃ ጂ ፕላስፖር ላይ እግዚአብሔር አስገባ። ሀሌሉያ።